በረዶ በሉጫው ይዛውና በረዶ ይዛ ተአበጠ ውሃ ቋጠረ። አንተ ነርቭ ዳሜጅ ያመጣል ተብሏል ቲክቶክ ግን። ይሄ ጌም ግን ጋይስ በጣም ነው የሚያሳብደው። ሳስበው ግን እኮ ስማ አሌክስ፣ አሁን ሰው እኮ ማለት ነው ከስር ያለው ከስር ያለው ሰው አይረዳም እኛ እዛ ስሜቱ ላይ ስላለን የሚያሳብደን የሚያበሳጨን፣ አንቺ ስሚ ስለ ጊፍቱ ምናምን ስሜት ላይ ላይ ነው ያለኸው፣ ቅጣት ላይ ነው ገባክ፣ ተረዳይ። እና ደግሞ በቃ የሆነ እንዴት ነው እል ይዛል ሶስት አራት ቅጣት ከተቀጣቅ በቃ መቅጣት ትፈልጋለ፣ ተረዳይ። ሰው ግን ያንን አይረዳም ምናምን፣ ነገር ቦታው ላይ ስትሆን ማለት ነው። ሄለንማ ስ ተወቀጠች እያዩን እኮ ነው ትላለች፣ ስማ እያዩን እኮ ነው፣ እያ ጊፍተሮች እኮ ነው እያዩ ነው። ለተከታዩት ነጭ ንግስት ብለው ተቀብለዋታል። ይሄ ነው አሁን፣ ይሄንን ማይንድ እንዴት ልቀይር ነው የቸገራት። ወይ ቻሮ ጊታብ ላይ ነው እኮ ዘንድሮ፣ ወሬ ሁሉ ወደኛ ሆነ። እንደው ምን አይነት መከራ ነው! ትልቁም ትንሹም ስለኛ ነው የሚያወራው።

ወይ፣ ፈጣሪው አለች ያለውን ሰምታል። ምን እንዳለ ሰምታል። ገብቶ እየለመሉት ነበር እንደው እንደ ወደ ልቦና ተመለስ፣ የመስፍን ጉት ስፉ፣ አስለብሰን አስጠምቀን፣ ተው፣ ተመለስ ወደ ልብ እያሉ ሲያየው፣ ስሚ ሲያየው ሁሉም ቆለጥ አለችኝ ያለሁን በቃ እኔ ሞትኩኝ እግዚአብሔር በቃ እሷን ተመልሶ ሊመጣ ነው ወይ ዳችን ይኸው በቃ ጀመረ ንኮ መሳለ ዛሬ ጠዋት ማርያምን ዛሬ ጠዋት ዝም ብዬ አጋጣሚ ከእንቅልፍ የተስ ስኮር እያደረኩት እየረገጠኝ እኔንም እየረገጠኝ ነው ቦታም አልሰጠው እኔ አሁን እርፍ ብዬ ከአራት ሰዓት በኋላ ጌም አለኝ እገባለሁ ቀጣቀጣል ነገ ጠዋት አለኝ እኔ ትዝም አይለኝ ቦረቀጥ ስሚ ዜድ ነገ ስትመጪ ማለት ነው፣ አንድ ሀምሳ ሰላሳ ቅጣት በወረቀት ድቅድቅ አርጌ ጽፈሽ እንደ ቀበሌ ስንዴ አዳይ አንብቢ፣ አንብበሽ አንብበሽ አንብበሽ፣ ከዛ ብዕር ስክሪፕቶ ይዘሽ ይሄን አልፈልግ የሚልሽ የሚጫወት ሰው ጋር ማርክ ማርክ ማርክ ኤክስ ኤክስ እያደረግ ስቴጅ እና የተቀረውን ትንትያድር እነሱም እንደዛው እግዚአብሔርን አለኝ አለኝ እኮ፣ በወረቀት ጻፊ ነው አሁን ዛሬ ማድረግ በወረቀት ጽፌ ጽፌ ጽፌ እነዛ ሰዎች አልጫወትም የሚሉትን አውጣለሁ። ገባሽ? ብሄር እየለመ ሄለን ብሄር እየለመነች ነው ማለት ሄለ ወርቅዬ ይና

ወይኔ! አለመታደሏ! ሄለንስ አልታደለችም። እግዚአብሔርን ዛሬ አይ ሄለን አልታደለችም። አሁን እዚህ ደግሞ ተመጣነ። ታወረድ ወይ ጉድ! በስማሙን ትናንትና ለማሚ ያወረደችለን ሞተር የልጁ ሞተር ይዞ በስማ ስገባን። ስሙ የመጨረሻ ጥያቄ ጠቂያችሁ ልውጣና ልተኛ። ምን መጣልኝ መሰለሽ እዚ ግማን ላረገው ይችላል በእናታ አስረግጣ ያሉ ሰዎች ማለት ነው። ልክ በቃ እየወደዱም እስኪ ምናምን ብለው እያስቀጡን ነው ይግማን ምናምን እየመጡ አሁን ግን እርግጥ ካረክሻቸው ማለት ነው። ስሚ እርግጥ ካረክሻቸው ይይዙሻል። እስኪ ሄለንጋ ሂጂ አንዳንድ አበባ ልስጣት። ኔ እናት ቆይ ለአንቺ ነው የምለቃቀመው። አንዳንድ አበባ ስላልች ሻወር ገብቼ ክብሬን ዝቅ ማድረግ አይጠበቅብኝም። ግን ግን የባልሽ የተቀበረው ላይ ቱ ማለት ትወጃለሽ እረ እባክሽ የጀግኖችሽን ፎቶ ላውርድ። የጀግኖቹን ፎቶ ላውርድልሽ። ማነች አንዳለች ነች? ቅማ ቆይ፣ የጀግኖቹን ፎቶ ዘንድሮ ጋይስ እናወርዳለን። ቆይ እናወርዳለን። አንተ እናቴን ምን እንዳለች አትሰሚም እናተ ክልስ ነች ወይስ ምናምን? እለማስ አንዴ ፍንጫ ትልቅ ሆነ ትላለች። ጀላቢ በሏት ጋይስ፣ ይህን ነው ምላት። ፌንት ልትሰራ ደረሰ እኮ። ለምን ታረቁ እኮ ነው ልትሄድ ነዋ። ነገ ስሚ፣ ነገ ሊመቻችላት ነበራ። እንጀሮዋል ዘጋ ነበረ። ሩሮዋን ዘጋ ነው

ታዲያ አንተ በዚህ ሌብል ሰላሳ አምስት ነ ስሚ ስሚ ስሚ፣ ብንጣላ ደግሞ ተጣሉ ነው፣ ብንታረቅ መከራ እኮ ነው። እንኳን አስታረቅ ሰላም ነው እንኳን ሆነ

ገና ነው ይፋ ላደርኩትም ያለው ዜና አድርጓለሁ። በቅርቡ በዚህ ሶስት በዚህ ሳምንት ውስጥ ኖቬምበር ሀያ ዘጠኝ ነው። ቤቴ እኔ ቤት አርባ ለብል መግባት አለብን። እሺ አንቺ ዜድ በቃ አለን አለን አሌክስ፣ በቁሪም ቁሪም ቢሆን አለንላ ይፋ አርጋ አውጣ በታብታብም አለንል ሰሚ በቃ ማርያም፣ ምን እንቅልፍ ይመጣ፣ ልተኛ። እዩ ዜድ ነገ ቅጣት በወረቀት አንድ ሀያ ቅጣት አውጭ። እሺ እኔም ዛሬ አውጣለሁ ማታ። ቻው በሉ።